አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የዘን ላወሎ የዩቱዩብ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ይኸው ወደ ተለመደው ሞላችን እየሄድን ነው። የሚገርማችሁ ይኸው ይሄን ይዘን ነው። አንድ ልብስ ማታ ያለ ጠብ ነበር ቤታችን። እኔ የምልሽ ተይዘን ደግሞ ወደ ሰረቁ ተብለን ከሆነ አይቀርም አንድ ፊቱ እና ቤተሰብ ይሄን ልናሰራ እየሄድን ነው ጓደኛዬ ያስዛጋያታ እንደምታዩት፣ ሰሚራ እሷ አይን አፋር ናት። ቪዲዮ ውስጥ አትገባም። የሚገርማችሁ ነገር እና ቤተሰብ እንዴት ናችሁ? ሰላም ናችሁ? የስራ ጤና ኑሯፊያ እና ምን ትላላችሁ? የገዛሁ ሱሪውን ሁለት መቶ ብር ነው። ስለዚህ ከለሩን ቀይራችኋል እና ትከፍላላችሁ፣ ለመቶ ብር አለች። የሚገርማችሁ ትልቅ ሰው ሆኖ ለእናታቸው ሲያቃጥሩ አያስጠላችሁ እናቴ ልብሴን ሁሉ አበላሹት አለች። አረ ተው እንደው ያ ረቢ እንደው ምን ትላላችሁ? በዛ አጋጣሚ መዳም ቅመሞች እንደው በሰው ቤት ምን እንከራተተው? ብዙዎቻችን ነንና እንደው እስኪ አላህ ይገላግለን ብላችሁ ዱአ አርጉ የራሳችን እንጀራ አላህ ይስጠን ብላችሁ ዱአ አርጉ ብላችሁ ጥያራዋ ግን አትታያችሁም ሄደች። እኛንም አንስታን ብትሄድ ምን አለ? እና ቤተሰቦች ሞኒታይዝ እንድመለስ አድርጉልኝ። ምን አላ አላ አስበብ አድርጉ። በዚህ ሊገላግለኝ ይችላል አይታወቅም። እናንተም ደሞ በታሰንት እንደዚህ ላይክ፣ ሼር፣ ሰብስክራይብ ብታረጉ ምን ችግር አለው? የምር ግን አይከፈልበት። በቃ የደወል ምልኮቷን ጫን፣ የላይኳን ምልክት ጫን ነው እናንተ። አከፍሉ ምን ችግር አለው? የምርየ ነው፣ ብንተጋገዝ እስኪ ምን ተላላችሁ? በዛ ሀሳብ አስተያየት ኮሜንት ጻፉልኝ። ይህን ይህን ብታስተካክል፣ ይህን እንደዚህ ብትሰሪ ብትልይ ብትመክሩኝ እኮ ያንን የምሰራ አልፍኝ። አንዳንድ ጊዜ ሀሳብ አስተያየት እኮ ጥሩ ነው። ምን አለ ሀሳብ አስተያየታችሁ ብታስቀምጡልኝ እና እንደው የምሬን ነው የምላችሁ። ማታ ያለቀስኩትን ለቅሶ ልነግራችሁ አልችልም። የምሬን ነው፣ በጣም ያስለቅሳችኋል። እናንተ ወላችሁ የምታደርሱ ልጅ እንደ ህፃን ልጅ አንቺ ይሄን አምጪልኝ እና አንቺ እንደዚህ ነው ምናምን ሲሏችሁ በጣም ነው የሚያስጠላው። ኢትዮጵያ ሄዳችሁ መሄድ አሰባችሁ ሰዎች፣ የምር ደግሞ ሄደን ተመልሰን እንመጣለን። እነዛው ቤት የምትሉ ምን ቢወዷችሁ ብትመለሱ በጣም ነው የሚቀየሩት። በጣም ወላሂ፣ ያው የሰው ቤት የሰው ቤት ነው። በእርግጥ ግን በጣም ነው የሚቀየሩት። በጣም በጣም እና ቤተሰቦች መሄድ ያሰበ ሰው ለጭራሹ ሂዶ ወይም ደግሞ ሌላ ቤት መቀየር ይሻላል። ከመጣችሁ በኋላ ለራሱ ዝ ትኬት አስቆርጣችሁ በኋላ እዚህ መታችሁ ሌላ ቤት መቀየር ጥሩ ነው። እነሱ ቤት ስትመጡ በጣ ጉራቸው ጉራ እንዳይመስላችሁ። እናንተ በእርግጥ እንዳጣን እኛም እናቃለን። አላ መችም በላው ምንጠጣው ባናጣም ለለውጥ እኛ ምንም የለንም። ሀገራችን ላይ ሁላችንም የምናውቀው ነገር ነው፣ ግን ደግሞ ተመልሳችሁ ስትመጡ በጣም ነው የሚንጠራሩት እና ከባድ ነው። እኛ ደርሰን መተን ይሄው መከራችን እያሳየችን ነው። ወላሂ ሊጡ ቃ ውሃው ቀጠነ እያለች ነው። ውሃው ቀጠነ እንደው ምን ይመስላችኋል? እንደው በጣም የሚያስጠላው ብቻ ቤተሰብ እናንተም ሲያግዙን በዚህ እንኳን አላህ ሰበብ አልፎ ሊገላግለን ይችላልና፣ ወርቅ ቤትም አለ። አላህ ይገላግለን እያል ዱዓ ነው እላቸዋለሁ ቤተሰቦች። ሊፍት ላይ ነን እንግዲህ፣ እየተወጣ ነው። እንደዚህ ነው። ያለውን ነገር ጠይቄ እንግዲህ እስኪ ካስተካከሉ እዚህ መተን በራሳችን ብር ልናስተካክል አስበናልና፣ እዚህ ጋ ያው የሴቶች መስገጃ አለበት። ብዙ ሞላችን የሚያቀርቡ ሞል ይኸው፣ ይሄ አባይ አለ፣ ልብስ አለ፣ አባይ አለ፣ ልብስ ሰፊ አለ። እንደምታዩት ይሄ ደግሞ የወንዶች መስገጃ ነው። እንደምታቱ በታች ደግሞ ይኸው ሞላችን በጣም ሀሪፍ ነው። በጣም ደስ ይላል። መታችሁ ጎብኙልን ብላችኋለሁ ቤተሰብ።